በግልጽ መናገር ማንን ገደለ? ይህ ግሩፕ አንድ ሰው ነው የሚያውቅ። አንድ ሰው ከነበረው በቃ ሌላውን ግኖር ታረጋለ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ላይ ደህና ናቸው? ይህን ደህና ነኝ፣ እግዚአብሔር መስገን ያለው የእኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። የኔ ውድ ቤተሰቦች ቪዲዮን ከወደዳቸው የምር አይታችሁ አትለፉ። ላይክ አድርጉኝ፣ ላይክ ይጠቅመናል ማለት ነው የኔ ውዶች ማለት ነው። እንግዲህ ዛሬ በጽጌ ቤት እንደምታዩት ቪዲዮ ተለቅቋልና ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ጥሩ ጊዜ ማሳልፍ ዋለ። ሮታም ሩታም፣ ጽጌም፣ አብርሽም፣ ሜሪም ዳኒም ጥሩ ጊዜን እያሳለፉ ነው። ለመናገር ማለት ነው በሰላም እንደመጣችሁ አንድ ላይ ተሰብስባችሁ እንደመጣችሁ ተሰብስባችሁም አሁንም ወደ ኢትዮጵያ ብትገቡ ጥሩ ነበረ። ግን እዚህ ጋር ችግር እየተፈጠረ ያለው ዳኒ ጋና ጽጌ ጋ ነው ማለት ነው። እና ጽጌ ና ዳኒ ባለፈው ግጭት ተፈጥሮ በሰላም እንግዲህ የሩታና አያሮች መልስ ጊዜም እንደዚህ ሆኖ ነበረ። አሁንም በድጋሚ እንደዚህ ማድረግ ጥሩ ነው ብያ ለምነው እውነቴ ነው ምላችሁ። በፍቅር እንደመጣችሁ በፍቅር ብትመለሱ ጥሩ ነበረ። ለሚን የሩታና አያሮች ደስታ ነው ሜሪ እንዳለችው ማለት ነው። እና እነሱም ባታስጨንቁ ጥሩ ነበረ ግን እንደዚህ ባትሆኑ ጽጌና ዳኒ መልካም ነው። የምር ለምን እነሱም ደግሞ በእናንተ ምክንያት በጣም ውስጣችሁ እየተጨነቀ ነው። ሩተናረሽ ውስጣችሁ እየተጨነቀ ሜሪም እንደዛ ማለት ነው እና በጽጌና በዳኒ ምክንያት ማለት ነው እና እንደዚህ ባትሆኑ ጥሩ ነበረ ግን ዳኒ ደግሞ ጉዞ ወደ ኢትዮጵያ አድርጓል። ጽጌና ዳኒ ተለያየን እያሉ ነው። እንግዲህ ጽጌ ዳኒ ደግሞ ጽጌን ጥሎ ሂደዋል። ይገርማል። ብቻ ለምን በሰላም እንደመጣችሁ በሰላም ብትመለሱ አይሻልም? እንዲህ አንድ ላይ ተሰብስባችሁ እንደመጣችሁ ጥሩ ጊዜ አሳልፏችኋል። የሰርግ ጊዜም የመልስ ጊዜም ጥሩ ጊዜ አሳልፏችኋል። ግን እንደዚህ ባይሆን ጥሩ ነበረ። ግን እንደዚህ በአጭር ተለያይታችሁ መሄድ ጥሩ ነው ብዬ አላስብም። እዚህ ጋ ሁሉም ተጨናንቆ ሆነን ለመናገር ማለት ነው አሁን ችግሩ ያለ ዳኒ ጋ እና ጽጌ ጋ ነው ማለት ነው። ያው እነሱ ሁሌ ቦጥቦጥ ነው። እውነት ለመናገር ፍቅር ነው ትላላችሁ ወይስ ምንድን ነው ትላላችሁ? እስኪ የጽጌና የዳኒ ነገር ማለት ነው። እና ለምንድን ነው ሰዎቹ የምትረብሸው? የሮታና የአረብሽ ደስታ ነው እውነት ለመናገር ማለት ነው። እነሱ ደስታ መካፈል ነበረባቸው። ግን በዚህ ልክ እንደዚህ ተለያይታችሁ ኢትዮጵያ ብትሄዱ ጥሩ ነበረ። ዳኒ እንግዲህ ው ጽጌ ጋ ነው ችግሩ፣ ያለ ጽጌና ዳኒ ጋ ነው። እና ዳኒ የሚያደርገው ድርጊት ደስ አይልሆነን፣ ለመናገር እሱም ከሌላ ወንድ ከሌላ ሴት ጋር እንደዚህ መሆን ተገቢ ነው ብዬ አላስበው። ጽጌ እዛ ሰዓት በጣም ነው የምትናድደ። እሱ ዳኒ ከሌላ ሴት ጋር ስታገኙ ትናድዳለች። እሱም እንደዛ፣ ሁለታችሁም በቃ አንድ ባህር ናቸውናል ለመናገር ማለት ነው። ዳኒ ትርፍ ቃል ሲናገር አርባሃም ይሄ ልጅ እኮ አንተ ነው እያሳደብከኝ ያለ እያለች ነበረ። አባቱን ያደረግ እኮ አብርሽ ማለት ነው። በጣም የሚገርመው አርባሃም አይተሃል፣ ሰምተሃል፣ አንተ እኮ ነው እያሳደብከኝ ያለኝ ብላ እኮ ልክ እንደ አባቱ እንደሆነላት ግርም ትለኛል ጽጌ ማለት ነው። እና አንዳንዴ ታስቀኛለች እንደዚህ ባትሆኑ ጥሩ ነበረ፣ ግን ምንም ማድረግ አይቻልም። ቤተሰብ እንግዲህ ዳኒ ደግሞ ወደ ኢትዮጵያ ጉዞ አድርጓል። እንግዲህ ወደ ኢትዮጵያ ገብተዋል የተባለ ነውና እና እንግዲህ እና ያለን እስኪ በቀጣ ቪዲዮ ማለት እና እንደዚህ ባትሆኑ ጥሩ ነበረ። ገና ኢትዮጵያም ስገቡ ብዙ ፕሮግራሞች አሉ። ገና ብዙ ነገሮቹ ታሳልፋላችሁ። በዚህ ሁኔታ እንደዚ ሆናችሁ ማለት እንደዚህ ባትለያዩ ጥሩ ነበረ ግን አብርሽ እና ሩታ ሜሪ በጣም ከፍተዋል። ኡናን ለመናገር በጣም የተከፉ ለምን በጽጌና በዳኒ ምክንያት ማለት ነው። እና ጽጌንቸው ሳትል እንዳትሄዳው እያል ነበር አብርሽ ማለት ነው። እና ኢትዮጵያ ስገባ ደውላለኝ ምናምን እያለ ነበረ፣ ግን እውነት ከሆነ ጥሩ ነው እንግዲህ በሰላም ለሀገራችሁ። ያ በቃ ነው የሚባለው ወይስ ምንድን ነው የሚባለው? እንግዲህ ጉዞ ወደ ኢትዮጵያ አድርጓል። ኢትዮጵያ ጋብቼ በሰላም እንደገባው ነግራቸዋለሁ ብሎ እንግዲህ ዳኔና አብርሽ ተለያይተዋል ማለት ነው። ጽግም እንደዛው ተናደው ኬክ ሳይቆርሱ ሁሉም በዛው ተበታትተዋል ማለት ነው እና የቀረ መጨረሻ ማን ሩታ እና አብርሽ ሜሪ ናቸው ማለት ነው እና ጽጌን ተናዳ ከዳኒ ፊት ለፊት ወጥታ ሄዳለች። ግን እንደዚህ ባይሆኑ ጥሩ ነው ብዬ አምናለሁ። ግን እንደዚህ የሚጨጋጨቁ ቤተሰብ ፍቅር ነው እንጂ ሌላ ምንም ነገር በማላችሁ፣ ምንም የለም። ዳኒ እኮ ጽጌና ዳኒ እኮ ዝም ብሎ የሚጨቃጨቁ እንጂ ከልብ እኮ ተጣልቶ አቁምነን ለመናገር ይመስላችኋል? እንደ ተጣሉ ይመስላችኋል? እነሱ እኮ እንደዛ ናቸው እኮ። ፍቅር ነው ብዬ ነው ማምኑ ቤተሰብ ሁለታችሁ መሀል ላይ ፍቅር አላቸው። ለዛ ነው የምነጫነጩ። ግን የእነሱ ችግር ማንም አልተረዳላቸው ማለት ነው። ሰምታቸዋል ቤተሰብ። ስለዚህ እንግዲህ ሩታ፣ አብርሽ፣ ጽጌም፣ ምርም ሳቅም እንግዲህ በቅርብ ወደ ኢትዮጵያ ይገባለሁ ብዬ ተስፋ አድርጋለሁ። የመጨረሻ ቪዲዮም ሊሆንም ይችላል። አይታወቁም። እንግዲህ ፈጣሪ በሰላም እንደመጣችሁ በሰላም ወደ ሀገራችሁ ያስገባችሁ።